ነገር እኮ አዘጋጅቼ ያለው አይደለም። እስከ መቼ ቤተሰቦችን እየፈራሁ፣ በተለይ በተለይ ያግብዳ ወንድምሽን እኔ እሱም ባየ ቁጥር እየሮጥኩ ነው። ሰላም ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ሰላም ናቸሁ ወይ? ሰላማቸሁ በያላችሁበት ብዝት ይበልልን። የእኛ ተወዳጆች እንዴት ናችሁልን? ዛሬ እንግዲህ በድጋሚ ጀመው ተመልሷል። ዛሬ አንድ ነገር አስበን የመጣ ነው እና ግን እንዴት ናችሁ? ሰላም ናችሁ? የሳምንቱ እንዴት አለፈ? እኛ ጋር መልካም ነበረ። እንግዲህ ያው የነቡርኬ ቤት ሰርግ ተስማምቶናል። እስከ ዛሬ እስከ ዛሬ አልወጣንም ከነቡርኬ ቤት። ያው ስጋው አላለቀም። ድሮም ሰው ሲበላ ሰው ሲስማመው ደስ አይልም። ቤተሰቦች አሪፍ ሳምንት ነበር ያሳለፍ ነው እኛ ጋር ደስ ብሎ። አሁን እኔ ላበላቸው ነው መጣልኝ፣ እና አሁን እኔ ላበላ ደሞ እንደገና ደሞ እንደገና ልንበላ ነው ቤተሰቦች። ዛሬ አንድ ነገር ልናደርግ ነው የመጣ ነው ቤተሰቦች፣ ምንድን ነው እሱም፣ ዮርዲ ጋር ጠርተናት፣ ዮርዲን ዮርዲ፣ አሌክስ ባይ ዘ ወይ፣ ዛሬ እዚህ ቪዲዮ ላይ ዮርዲ ጋር ዮርዲን ጠርተናት በቃ እነሱ ያግዙልኛል። እኔ ደግሞ በቃ ዮ እኔ ሽማግሌ መላክ እፈልጋለሁ፣ ማለት ማግባት እፈልጋለሁ። አንቺ እስከ መቼ ነው እንደዚህ የምኖረው? እስከ መቼ ነው ቤተሰቦችን እየፈራው? በተለይ በተለይ ያግብደው ወንድምሽን፣ እኔ እሱን ባየው ቁጥር እየሮጥኩ ነው ይው ምን አሁን እንደዚህ እንደዚህ አጠገብ ያሉ ይመስላል አይደል? ሲ መጡ ይሮጣሉ ብቻ ነው የምቀረው። እና እስከ መቼ ነው እኔ እንደዚህ ምሰቃየው ብዬ አግቢኝ እላታለሁ። እ? ያግዙኛል ታግዙኛላችሁ? እሺ አግቢዋ ቺክ እና ሽማግሌ መላክ ፈልጋለሁ። ነገ ሽማግሌ ልልክ ነው፣ ቤታችሁ ቤት ተዘጋጁ። ቢያችሁ ብል ቢያችሁ ይ በቃ ቺክ ነው፣ ሲሪየስ ነው። አንስቅም ምናምን ሲሪየስ በቃ፣ ነገ ልንልክ ነው ሽማግሌ። ቤት ቤት ተዘጋጁ። ይበላያቸው እንግዲህ ያው ዮርዲ በጣም ብዙ ፕላን አላት። በዚህ ሰዓት ማግባት አልፈልግም ማለት እየተማረች ነው። ትምህርቷን መጨርስ ፈልጋለች። የሆነ ግብ አላት ምናምን እሱን እሱ እንዳለ ሆኖ እንደማቅ ታቃለች እና ችክ ስልባት ምን እንደሚሰማት እንግዲህ አብረን ምና ይሆናል ዮርዲ ጋር መጀመሪያ እኔ ደውዬ ላት አለሁ እንጠብቅሻለን ፈልገን ይሻል ምናምን ብዬ ማለት ነው ብያታለሁ። እንደዛ እሷን አሁን እየጠበቅናት ነው። ሷ እስከምትመጣ ድረስ ቤተሰቦች ፈታ በሉልን፣ አብራችሁንም ተዝናኑበት። አላችሁ ይህንን ቪዲዮ የምትመለከቱት ሁላችሁም በዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። እንወዳችኋለን። ይህ የእኛ ጀማ ይወዳችኋል።

አምሮናል ለሚዜነት፣ ሚዜ አላረጋችሁ? የለም የለም። እንዴት ታዋርድ ታዋርድ ዘፍላቸመ እና በክት ናችሁ። እሱን ዘፈን ሰርግ ቤት ታስከፍታላችሁ። የሆነ ሰዓት እንትና ነው ኤልያስ ሆናችሁ ካገባችሁ ከእኛ ማለት ሚዜ ብቻ ግን በዛ ላይ ደግሞ ምና የሚኬድ

ሰርግ ያሆ ብቻ፣ ያሆ ብቻ እርገጠው ይላል፣ እርገጠው ይላል ደግሞ እንደገና ማለት ይበላል ደግሞ ሄዶ እንደገና። እርግጠኛ ነው፣ በዛ ላይ ለሰርግ የማይሆን ዘፈን ነው ሲያስከፍት የነበረ። እኔ አይደለሁም እዩ፣ የለም ብላችሁ ነው። ኤልያስ ችግሩን መሰለሽ፣ ስታገቢ ከብፌው ብቻ አታረቂ። አዎ እኔ ግን አሁን ኤልያስ ስታገባ ማለት ነው። ይሄ እንደዚህ እንትን ላይ መድረክ ላይ ከመቅረብ በፊት በደንብ ብላ በደንብ። ምክንያቱም ሰው ያሳ ሰው ሲያይ ስትበላ ትሳቀቃለህ። እረፍ፣ ልጁን ልቀቁት፣ አታስጨንቁት። እንዴት አደ ደጋሽ እኮ የሚደግሰው እንዲበሉለት ነው። አንተ ዛሬ ልጅ በደግስ

አሳስረዋለሁ ለማንኛውም ግን ማለት ነው ሰርግ ላይ የነበረን ስሜት በጣም ደስ ይል ነበር እና በጣም ስፔሻል እኔ ደግሞ በጣም በቃ እንትን ሲለኝ ነበር ስሜታዊ የሆነ ነበር በጣም እና የምር ከራሴ ጋር ተማከርኩኝ አሁን ሲሪየስ እሺ የምሪ ነው፣ እየቀለድን አይደለም። ታ ራሴ ጋር ተማከርኩ፣ እነሱ ጓደኞች ያማከሩኝ እና በቃ ሽማግሌ መላክ እንዳለብኝ ምናምን አወቅኩኝ እና እና ይሄ ነገር ደግሞ ቶሎ እንዲሆን የፈለግኩትን ምክንያቱም በቃ እስከ መሸሽ ምናበሽ እና ሽማግሌ ልልክ ነው ያለሽ ማለት እነሱም

የቀለ ኳር ለማንቺ በጥፊ ነው የምልሽ። አረጋግጥ ነው የምራ? አይደለም ቆይ ነው ግን የምራችን ነው የምራችን ነው ነበረ ግን ደግሞ አሁን ያለበት ሁኔታ ደግሞ ለእንደዚህ ነገር የሚጋብዙ አይነት ከሆነ ሽማግሌ ልቆ ያለውን ነገር ብንጨራርስ የሚል እኛም አግዘ ነው። በቃ ያለው ነገር ወደ ምር ለምን አሄድም? እስከ መቼ አሁን ምንድነው የምንጠብቀው? ክላሱንም ከሆነ ክላሱን ደግሞ ከዛም በኋላ እኮ ይደርሳል። አብረን አንድ ላይ ሆናችሁ ለምን እሱ ለመማር አይከለክልሽ። ቤተሰቦችሽን ተዘጋጁ ናቸውሰብሰብ የመሰለ ነገር ሁሌ የሩጫ ቤተሰቦች ባዩት ቁጥር ብቻ ከሳኩ። አይ እኔ የእውነት እንደቁም ነገር ራሱን መውሰድ በጣም ይከብደኛል። እና አይደል ለምን ፍቅር ማለት እኔ አሁን ምን ልበል? ግራ ገባኝ እኮ አንተ። ሲጀምር ስንት ነገር አውርተን ስንት ነገር አለና እንደዚህ አይነት ነገር ስትናገር ምን ልበል? ይሄ እንደዚህ በቃ አሁን ቀልድ ቀልድ ነው። ቀልድ ሲሆን እኮ እኔ እናንቺ ብቻ ምናልባት ልንቀልደው እንችላለን፣ እንቻለን አይደል እኮ እኔ እኔ እና አንቺ ብቻ ልንቀልድ እንችላለን፣ ቀልድ ሲሆን። ነገር ግን እነሱ ባሉበት እንደዚህ አይነት ቀልድ አልቀልድም። በተለይ ኤልያስ እንደዚህ እየተናገረች እና እኔ ተሳቀኩኝ እኮ እንዴ! እስከመቼ ነው አረለም ኖርማል እስከመቼ ነው? እኔ ጀመርኩ ማለት ነው እነሱን ራሱ ማስቸገር ወይም እነሱን እንደዚህ ቪዲዮ ላይ መተንም እኮ ማውራት አይጠበቅብንም። ብዙ ነገር ወርተናል ማለት ታውቃለህ። ሲጀመር ማውራት እራሱ አይጠበቅብኝም አንተ አሁን እኔ ስጀምር አሁን እንደዚህ መተህ እራሱ ስትናገረኝ በጣም የደነገጥኩት፣ ማለት መጀመሪያ ቀልድ ነበር የመሰለኝ። የምር ግን አምሯችሁ ከሆነ ስለዚህ ነገር የምታወሩት፣ ጭራሽ የማይሆን ነገር እንደሆነ አንተ ጠንቅቀህ ነው የምታውቀው። የማይሆን ነገር ነው ስል ደግሞ ከጊዜው አንጻር ነው። አንተ እና እኔ በጣም ብዙ ነገር አውርተን የሆነ በቃ ክፍል ለፍት ያው ማስቀደም የለብን ነገር አስቀድመናል አይደል? እኔ መሰለሽ ይወርድ አሁን እኛ ዲፕ ፕሪንስ ስለ ሁለታችሁ ያወራችሁትን ነገር ላናቀ እንችላለን። ገብቶሻል? ግን ደግሞ አሁን ባለው ሁኔታ እኔ ኮልሽ ሰብሰብኝ ይጠራ ሰው የለም። አሁን አይደለም ሚና ሌላም ሰው አሁን ሌላ ኤልያስንም ኤኖክንም እኔንም አግባ ማለት ያለብኝ ሰዓት እቺ ማግደይ ብለሽ ምንም እኮ መጥፎ ነገር አይደለም። መጥፎ ነገር ነው እኮ ያልኩኝ አይደለም፣ ግን ለሁሉ ነገር ጊዜ አለው። ያደናግጥ ነገር አይደለም። ነው አይደለም ይሁን የሆነ ሰው ማግባት ስለፈለገ ብቻ እኮ አያገባም። አንደኛ ነገር ትዳር ቀላል ነገር አይደለም። ያስጨነቃችሁ ነገር አሁን አንደኛ ነገር እኔ ክላስ ተማሪ ነኝ። እኔ ጋው ነሽ እኮ መማር ትችያለሽ። እኔ የተናገርኩት አንድ ነገር ነው አይደል? ማግባት አለብኝ ሽማግሌ ልልክም በቃ ተዘጋጅ። ይሄን ነገር ልነግርሽ ነው። ሌላ ሌላ ነገር አሁን ነገር ሬዲ አድርጊ ነገር ምንድን ነው በቃ እኔ ፈር እኔ እኔ በየመንገዱ ቢያንስ ልተዋወቅ። እንደ እኔ ወንድምሽን ባየው ቁጥር እየሮጥኩኝ እኔ አይደብርሽም? እንደ ሲጀመር አሁን አንተ ምንም የሚያሳቅቅ ነገር የለም። ሲቀጥል ደግሞ ጭራሽ የማይሆን ነገር ነው። እንዴት ነው ማለት የማይሆን አትወጂኝም፣ አትወጂኝም፣ አታፈቅሪኝ፣ እኔን ማግባት አትፈልጊም። እንደምወድ እንደማፈቅር ጠንቅቄ ነው የምታውቀው። አውቃለሁ። በቃ እንደዚህ ከሆነን ምን ሌላ ምን ያስፈልግ? እስኪ እውነት ቤተሰቦች ምንም ቅጠሪ። አይደለም አይደለም፣ እናንተ ግን ይምራችሁ ነው። ሽማግሌ ልልክ ነው አሁን። ጭራሽ ስለማይሆን ነገር ነው እያወራ ያለው። እንዴ፣ ምን ብዬ ነው? ሽማግሌ ልልክ ነው ወንድሞች ያውቃሉ። ሚደግ ተማከሪ እና አዘናውላሁቤት ግቢ እና አሁን ስትገቢ ነው፣ አሁን ስትገቢ ከዛ በኋላ ልክ ደውለሽ ትነግሪኛለሽ። እኔ ነገ ሽማግሌዎችን አዘጋጅቻለሁ እልካለሁ። ምቀያለአ እኔ ምን እንደምላችሁ አላውቅም። እናንተ ምን ሆናችሁ ነው? አይደለም። ቆይ እናንተ ትዳር ማለት ዝም ተብሎ ዘቡ ተብሎ የሚገባበት ነገር ነው እንዴ? አይደለም። ነው ስንት ነገር አለ እንዴ? ምን አለ? ቆይ ለምሳሌ ማሰብ አለ። ማሰብ አይደለም። እኔ እና እሱ ይኸውልህ፣ አስበን ከዚህ በፊት በጣም ብዙ ነገር ላይ ወርተን መቅደም ያለበትን ነገር አስቀድመን፣ ለምሳሌ አሁን በሰዓት መቅደም ያለበትን ነገር ይመስል ይገኛል። አሁን ይኸውልህ፣ እኔ እና እሱ ጓደኛ ነን ወይም ፍቅረኛ ነን። አሁን መቅደም ያለበት አሁን ላይ ባለንበት ሁኔታ ነው። ገብቶሃል? ስለዚህ የሆነ ሰው አሁን እሱ ማግባት ስለፈለገ ብቻ ትዳር መያዝ ስለፈለገ ትዳር ውስጥ የሚያስጨንቅሽን ነገር ንገሪን። ከትምህርት ቤት አሁን ላይ እንዳገባ ይፈልግ። ሲቀጥል ደግሞ ሞክሪው ማግባት ፈልጋለሁ። ነገ ላስተዋውቃችሁ አይደለም፣ ነገ ሽማግሌ ይላካል ተዘጋጁት ያለሽ ከዛ በኋላ ማለት ነው። ይኸውልሽ፣ ልንገርሽ፣ አዳምጪኝ። እናንተ ምናምን ማለት ነው ዝም ብላችሁ። እኔ አንድ ነገር ልንገርሽ፣ ሲጀመር ዛሬ ተነስታችሁ መጣችሁ ስለ ዳር ምናምን ነገር ልሽ እናንተ ተሰብስባችሁ ነው መሰለኝ። ኧረ ዮርዲ ይኸውልሽ፣ ለማንኛውም ተዘጋጂ እሺ። ነገ ልካችኋለሁ። ቤተሰቦች እንግዲህ አስጨልለናታል። አሁን አሁን እንሄዳለን አትልም ነገ ይሄደን ነገ ነገ እናስተነግጣ፣ ለምን ሱፍ ለብሰን ከዛ በኋላ ደግሞ ነገ እንሂድ፣ በቃ ነገ ዛሬ እንሂድ። እሺ አሁን አሁን ድርቅ ብለን ማለት ነው ሱፍን ለብሳለን ሄደን ከራይዳ ማለት ነው። ሱፍን ለብሰን ድርቅ ብለን ቤታቸውን እንሄዳለን። ተዘጋጅ። በእዛ ሰውን ጨምረና ሶ ቤተሰቦች፣ አብራችሁን ሁኑ። ፕራንኩ እንደቀጠለ ነው እንግዲህ። ዮ ጋር እንሄዳለን ሱፍ ለብሰን። እናንተ ነው የምትለብሱት። እኔ እንደውም ኮተት ሆኜ ነው የምሄደው። እኔ አልሄድም ግን እኔ ቪዲዮውን እቀርጻችኋሉ። በቃ እንትኑን እጨምራችሁና ማለት አብራችሁን ሁኑ። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ ያደረጋችሁ መቶ ሺህ መቶ ሺህ መቶ ሺህ ደርሰናል።